ጤንጤ ነኝ የወንጌል አማኝ ነኝ። እፎይ ግን ደሜና ወንድሜ ነው። አንድ አይደለም መቶ ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ቁማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። አንዳችን አንዳችንና ሊበላ የመጣ አውሬ ሲመጣ በአንድነት ልንቆም ይገባል። በዚህ ሰሞን ከተከሰቱ ነገሮች አንዱ በእስልምና ሃይማኖት ተከታዮች ዘንድ የተነሳው ቁጣ ነው። ጉዳዩ አንድ በቲክቶክ ስሙ እፎ የሚባል ግለሰብ በነቢዩ መሐመድ ዙሪያ የተናገራቸው ነገሮች ህዝበ ሙስሊሙን እጅጉን አስቆጥቷል። በዚህ ዙሪያ የተለያዩ ግለሰቦች ያነሷቸው ሀሳቦች አሉ። እርሱን የምናስደምጣችሁ ይሆናል። በጉዳዩ ላይ ሀሳባቸውን ከሰጡ ሰዎች መካከል ኡስታዝ አቡበከር መሐመድ አንዱ ናቸው። ከነፍሳችን በላይ አብልጠን በምንወዳቸው ውዱ ነቢያችን ክብር የማንደራደር መሆኑን ሁሉም ሊያውቅ ይገባል ሲል መልእክታቸውን አስተላልፈዋል። የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት የፕሬዚዳንት ጽፈት ቤት ኃላፊ ኡስታዝ አቡበከር አህመድ ከሰሞኑ በተለያዩ ሶሻል ሚዲያዎች ድንበር የሚያልፉ ግለሰቦችን አስመልክቶ መልእክት አስተላልፈዋል። የፉሪ ክፍለ ከተማ እስልምና ጉዳዮች ምክር ቤት ከኢትዮጵያ ሙስሊም ወጣቶች ካውንስል ጋር በመተባበር የተዘጋጀው የዳዋ መድረክ በርካታ ሙስሊሞች በተገኙበት መልእክት ያስተላለፉት ኡስታዝ አቡበከር አህመድ ከነፍሳችን በላይ አብልጠን በምንወዳቸው ውዱ ነብያችን ክብር የማንደራደር መሆኑን ሁሉም ሊያውቅ ይገባል ይገባል ሲሉ ተናግረዋል። እኛ እምነታችንን በምናስተምርበት ወቅት ፈጽሞ የሰዎችን እምነት ላይ ድንበር አናልፍም፣ እስልምናም ያንን አያዘንም ያሉ ሲሆን ሌሎች የእምነት ተቋማት ድንበር የሚያልፉ ግለሰቦችን ተውል ሊገባል ሲሉ መልእክታቸውን አስተላልፈዋል። የኡስታዙን ሙሉ ንግግር እናስደምጣችኋለን። ዛሬ በዚህ ትውልድ ላይ ዛሬም ነብዩ እየተሰደቡ ነው ታውቃላችሁ። ዛሬም የእስልምና ክብር እየተደፈረ ነው። ይሄ ትውልድ ባለበት ዘመን ውስጥ ይሄን እኛ ሞት ነው ታምናላችሁ። ምንድነው መልሳችን? እማም ረብ አልዓለሚን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 ከዚሁ ጋር በተያያዘ በዚህ እፎይ በተባለው ግለሰብ ላይ ብዙዎች የግድያ ዛቻና የማስፈራሪያ መልእክቶች እየላኩበት እንደሆነ ተመልክተናል። ታዲያ ይህን ያዩ አንዳንድ ግለሰቦች ለሙስሊሙ ማህበረሰብ ጥያቄ እየጠየቁም ይገኛሉ። እውነት ሰውን መግደል ሃይማኖታችሁ ፈቅዶ ነው ወይስ ምንድን ነው ስትል ይህች እህት መልእክት አስተላልፋለች። አድምጧት። ሰላም ሰላም። ከአባታችን ከእግዚአብሔር ከጌታውን ከኢየሱስ ክርስቶስ የሆኑ ሙሉ ሰላም እና ጸጋ ለእናንተ ይሁን። ዛሬ ይሄ ቪዲዮ ሁሉንም ክርስትና ውስጥ ያለ በአብ በውል በመንፈስ ቅዱስ በአንድ አምላክ የሚያምነውን ይህንን ህዝብ ይመለከታል። ተመልከቱ የእኛ ሀገር እስላሞች በእኛ ሀገር ውስጥ ቁጭ ብለው እንደፈለጉ መጽሐፍቶቻችንን ሲያሻቸው እየቀደዱ ሲያሻቸው እየረገጡ እንዳሻቸው መጽሐፋችንን እየሰረዙ እየደለዙ እንደፈለጉ በእስክሪፕቶ እያጨማለቁ እነሱ መጥተው እኛ ጋር ውይይት ብሎ ይወያያሉ። እኛ ማናስተምረውን ነገር እያስተማሩ ነው ይሉናል። አምላካቸው እንኳን እውቀት በእኛ ትምህርት ላይ እውቀት የለውም። ይሄንን እውነት በእውነት ልንገራችሁ፣ አንድ መሀይም ሰው የሚያውቀውን ያህል እንኳን አያውቀውም። ስለዚህ ግን መጥተው እዚህ ጋራ የእኛን መጽሐፍ እንደፈለጉ እያደረጉ በእነሱ በተጻፈው መጽሐፋቸው ላይ ሂዱ ሱና ዶት ኮምን አስጠፉ አስጠፉ። በአለም ላይ በአሁኑ ሰዓት ላይ እኛ አይደለንም። ወር ደግሞ ሌላ ማንም አደለም። የእናንተን ትምህርታችሁን እንደዚህ አውጥቶ አደባባይ ላይ የሰቀለው የራሳችሁ ዶት ኮም ነው፣ የራሳችሁ ሱና ዶት ኮሞች ናቸው። ያጥፎ እንትን ያደረጉት ልክ አማርኛን እየተረጎምን ማንበብ ስንጀምር እንዳስጠፋችሁ፣ ሂዱ ሱና ዶት ኮም ላይ ገብታችሁ አስጠፉልን፣ ሃይማኖታችን እየተበላሸ ነው፣ እየጠፋ ነው፣ እኛ ተሸማቀናል ብላችሁ ራሳችሁን። ይገርም። እፎይን ግን መግደል አትችሉም። እፎይን መግደል አትችሉም። እፎ የተገደለ ቀን ኢትዮጵያ ውስጥ እነዚህ ሁለት ሃይማኖቶች ብዙ ችግር ይነሳል። እኔ ይኸውልህ ምንም ጴንጤ ቢሆን ኦርቶዶክስን ሙስሊም ሲነጋ ዝም ብዬ ላይ መንገቴን እሰጣለሁ እንጂ በፈለግኩበት ሊጨቃጨቅ እኔን ኦርቶዶክስ ሊሰድበኝ ሊያሳስርኝ ይችላል። በጌታ በኢየሱስም ብሎ ግን እኔ አያርደኝም። ልንገራችሁ፣ አንድ ጴንጤ የፈለገውን ነገር ሊል ይችላል። ኦርቶዶክስን ግን በጌታ በኢየሱስም ብሎ አያርድም። ስለዚህ እኔ የአምላኩን ስም ጠርቶ ከሚያርድ ማህበረሰብ ጋር እኔ አልቆምም፣ አብሬ አልቆምም። አምላክ እርዱኝ ብሎ ብሏችሁ ልኳችሁ እኛን ለማረድ የምትመጡትም ከእናንተ ጋር አንስማሙ። ይህን ቪዲዮ ሁላችሁም ሼር አድርጉ፣ ጴንጤዎችም ኦርቶዶክስም። ይሄን ሌላ ስራ ተው፣ ከዚህ በኋላ መጨቃጨቅ መከራከር ጊዜ ያለው እንከራከራለን፣ እንመጣበታለን። አሁን ግን የእፎይን ነገር ሁላችሁም ሁላችሁም መነሳት አለባችሁ። ጴንጤም ኦርቶዶክስም ማናችሁም ካቶሊክ ተነስታችሁ ነገ ይሄ እናንተም ጋር የሚመጣ ነገር ነው። ምክንያቱም በአብ ወልድ በመንፈስ ቅዱስ የምታምስ ከሆናችሁ ደረ ትገደላላችሁ። ይሄ እየታቀደ እየተሴራ ያለላችሁ ስራ ነው። ተነስታችሁ ሁላችሁ እኔም እፎይ ነኝ። በዚህ ጉዳይ ላይ ቀልድ አላውቅም። ለምን ዛሬ አትገለኝም? ተሰብስበ ካለህበት ወዴት እንደሚሄድ አውቄ የምኖር ሴት ነኝ። ስለዚህ በዚህ ጉዳይ ቀልድ አላውቅም። ጴንቴ ነኝ፣ የወንጌል አማኝ ነኝ። እፎይ ግን ደሜና ወንድሜ ነው። የክርስቶስ ደም አገናኝ ትሆናል እና ሁላችሁም ሼር አድርጉ። እጠይቃችኋለሁ ኦርቶዶክስ ካለሽበት ማሽቀበጥሽን ትተሽ እያጨበጨብሽ በየጉራንጉሩ ማሽቀረበጥሽ አንድ ሆነሽ ማሽቀረበጥ መጨብጨብሽን ትተሽ የኦርቶዶክስ ወጣት ተነስተ እኔ ሙፎ ነው ይበል በቃ ለምን አወጡት ለምን አንብበዋሉ ለምን ጎግል ለምንድን ነው አውርዳችሁ አንብቦ ተብሎ የተሰጠን ዋይ አንብበን መጠየቅ ካልቻለን አንብበን ማስተማር ማውጣት ካልቻለን ለምን ላጠፋችሁ አስወርዱት ካፈራችሁበት ሰው ካፈረበት ነው አይገርማችሁ በእኔ በኩል ብቻ የነቁት በእኔ በኩል ብቻ የተማሩት የሰለጠኑ በሺህ የሚቆጠሩ እስላም ክርስቲያኖች አሉ። እኔም ብታረኝ አለከን የጀርባ ብዙ የተነሳ ትውልድ እንድድሮ አደለም የነቀ ትውልድ አፍርተናል በአሁኑ ሰዓት ላይ። ይህ በእንዲህ እንዳለ እፎ የተባለው ግለሰብ ነቢዩ መሐመድን በተናገራቸው ነገሮች ብዙ ሙስሊሞች የተቆጡ እንደሆነ አስቀድመን ነግረናችኋል። ታዲያ ይህን የተመለከቱ የኦርቶዶክስ ተከታዮች ደግሞ እናንተም ሙስሊሞች ብትሆኑ ከዚህ በፊት ጌታችን ኢየሱስ ክርስቶስን ያለ አግባብ ስትናገሩ ነበር፣ እኛም ይህን ሰምተን ዝም ብለናል። እናንተ ታዲያ አሁን ይህን ልጅ የመናገር ሞራል አላቸው ሲሉ ጥያቄ እየጠየቁ ይገኛሉ። ይህም ወጣት በዚህ ዙሪያ እንዲህ ሲል ተናግሯል። እፎይ ለሕግ ይቅርብ የምትሉ ሰዎች ቅድሚያ እነዚህን የእናንተው ልጆች ለሕግ አቅርቡና ከዛ በኋላ እፎይን የምርም ወንጀል ሰርቶ ከሆነ ለሕግ ማቅረቡን እኛም እንተባበራቸዋለን። እስኪ ያርምጣቸው እነዚህን ልጆች። እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅተዋል ማለት ነው። ውሸት ደግሞ ዳብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዳብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። እኔ ልክ ልክ ነድር ያለው ቴሌግራም ላይ ተመልከት። ህዝጋ እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይህንን በወንጀል በእርግጥ ይህንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው። እፎይ ለህግ ይቅረብልን የምትሉ አካላት ቅድሚያ እነዚህን ልጆች፣ እነዚህን ሰዎች ለህግ እንዲቀርቡ አድርጉ። እጅግ በጣም ለበርካታ ዘመናት በእስልምና ያሉ በጣም ብዙ ሰዎች ክርስትናን እጅግ በጣም ሲነቅፉ ሲያንቋሹ፣ ሲሳደቡ ኖረዋል። በዚህም ዘመን በዚህም ዘመን ልክ እንደዚህ እየተሳደቡ ነገር ግን እነሱ መጻሕፍቶቻቸውና ትምህርታቸው ሲነካ አትንኩብን፣ ለሕግ ይቅረብልን፣ ካልተገደለ የሚባለው ነገር ፍጹም ሊቀር ይገባል። ይሄ እጅግ በጣም ይቀር። በዚህ በአንደኛው ክፍለ ዘመን ድረስ እንዴት እንደመጣ ራሱ አላውቅም የእኛ እምነት አይነካ እኛ ግን ስለእናንተ ሃይማኖት እንደፈለግን እናውራ ማለት ምን ማለት እንደሆነም አይገባኝም። ያንተ እምነት የሚከበረው የኔን እምነት ስታከበር ነው። የኔን እምነት እየሰደብክ የኔን ጌታ የማመልከውን አምላክ እየሰደብክ አንተ ግን እምነተ ሲነካ አንተ ግን ስለ እምነተ ሲወራ ካልተገደለልኝ የምትል ከሆነ የፍጹም ጤነኝነት አይደለም። ያለ ነው ኢትዮጵያ ውስጥ ነው። ኢትዮጵያ ደግሞ ህገ መንግስታዊ ሀገር ናት። ኢስላሚክ ስቴቶች ላይ ሄዳችሁ ይህንን በእስላም ህግ የምትመራ ሀገር ላይ ሄዳችሁ ይህንን ህግ ማስከበር ትችላላችሁ። እኛ ብቻ ስለሌላው ሃይማኖት እንደፈለግን እንሳደብ እንናገር እነርሱ ግን ሌላው ግን ስለኛ መናገር የለበትም። የሚለው ነገር እዛ ስፍራ ማክበር ትችላላችሁ። እዚህ ግን እናንተ ስለኛ ሃይማኖት እንደፈለጋችሁ እየተሳደባችሁ፣ እኛ ግን የናንተን ሃይማኖት የእናንተን አስተምሮ ስንነካ ግን በዚህ ልክ መጪው እጅግ በጣም አስፈላጊ ያልሆነ ነገር ነው። ዛሬ እፎይ ቢታሰር እንደነዚህ አይነት ልጆችን ካላስቆማችሁ የራሳችሁ ልጆች ካላስቆማችሁ በቀር እንደ እፎይ አይነቶች ደግሞ እጅግ በጣም ገና በርካታ ሆነው ተነስተው የባሰ በእስልምና ላይ ያለውን እያንዳንዱን ነገር እያነሱ ይነቅፋሉ፣ ይተቻሉ። ስለዚህ መከበርን ከፈለጋችሁ ሲጀመር ሌላውን እምነት አክብሩ። ሌላውን እምነት ሳታከብሩ ክብርን አትሹ። ምን አይነት ክብር እርሱ ነው የምታገኙት? ሌላውን እምነት ሳታከብሩ በሰፈራችሁበት መስፈሪያ ነው የሚሰፈርላችሁ። ስለዚህ ሌላውን እምነት አክብሩ መጀመሪያ የእናንተ እምነት እንዲከበር በእናንተ እምነት ውስጥ ሆኖ እንደዚህ በዚህ ልክ የሌላውን እምነት የሚያንቋሹና የሚሰርቡ ሰዎችን ቅድሚያ በግልጽ ወታችሁ ተቃወሟቸው። በግልጽ ወታችሁ እስኪ ለህግ አቅርቧቸው። ከዛ ያኔ እኛም እንተባበራቸዋለን። ወንጀል የሰሩ ሰዎችም ለህግ እንዲቀርቡ እኛ እናግዛቸዋለን። ሰላም ክርስቶስ ይብዛ። በመጨረሻም ከዚሁ እፎይ ከተባለው ግለሰብ ጋር በተያዘ ወንድማችን አማንሻሎም የተናገረው ንግግር አለ። ለሙስሊሙ ማህበረሰብ ወንጌልን ከማድረስ አንጻር ትልቅ ስራ እየሰራ ያለ ግለሰብ መሆኑንና ይህም በታሪክ ተመዝግቦ የሚቆይ እንደሆነ ወንድማችን አማንሻሎም ለእፎይ ለተባለው ግለሰብ እንዲህ ሲል መልእክቱን አስተላልፏል። አድምጡት። እፎይ በጣም ነው የምንወድህ፣ በጣም ነው እግዚአብሔር በዚህ ዘመን እንደ አይከን ስላነሳ ይህን ዘመን ስናስብና ይሄኛውን ሴንቸሪ ስናስብ እስልምና ላይ እየተሰራ ባለው ይሹ ላይ ማን ነበር ሲባል እግዚአብሔር ባንተ በኩል ስራ እየሰራ እንደነበረ ስለሚታወስ እግዚአብሔር ስላንተ ክብሩን ይውሰድ። በጣም እስልምና ላይ የሚሰሩ ወንጌላውያን አማኞች እጅግ ተጨንቀው ነበረ። እኔ ቪዲዮን ጠዋት ነው ያየሁትና አንደኛውን ቪዲዮ ይሄ ዓመፅ እያስነሳ የነበረው ልጅ ማለት ነው። ምንድን ነው ምናምን ኮንዶሚኒየም መቶ ቁጥር እዛ ካለበት ቦታ እንደዚህ አይነት መኪና መጥቶ ወስዶታል ምናምን እያለ ቪዲዮ የሰራው ልጅ ማለት ነው። እና አንዱን ቪዲዮ እሱን ለማየት በገባው ሶስት አራት ቪዲዮ ሰርቷል። እና የዛኔ ገብቼ እኔም ቪዲዮ ሰራው ማለት ነው። እና ሄዳችሁ ኮሜንት ማየት ትችላላችሁ። የጎረፈው የእርግማን ብዛትና የዛቻ ብዛት ባለቤቱ አንተ እዚህ እያለ ማለት ያንን ነገር በመቃወም ደረጃ ቪዲዮ የሰራው ግለሰብ የዚህን ያክል ዛቻ የሚቀርብበት ከሆነ ኢማጅን ባለቤቱ ላይ ምን ያክል የሚያሳቅቅ አይነት ደቦ እንደሚመጡበት በዚህ ማሰብ ትችላላችሁ። እና አንድ ሁለት ነገሮችን ላንሳ። ወንድሞቼም ስለ አንተ ተጨንቆ ባለበት ሁኔታ ማለት ነው እግዚአብሔር ይመስገን እንዳለ ስላወቅን፣ በህይወት እንዳለ ስላወቅን ማለት ነው ያው እግዚአብሔር ይጠብቃል እሱን እናምናለን። በእንዲህ አይነት ጊዜ በእንደዚህ አይነት ጊዜ እንደዚህ አይነት ነገር በተለይም ከእስልምና ላይፍ ትሬትኒንግ የሆነ ህይወትን አደጋ ላይ በሚጥል መልኩ ካልገደልን ደም ካላየን ገጀራችን ደም ካልጠገበ ብሎ የሚሮጥ አይነት ነገር ሲነሳ ሁላችን በአንድነት ልንቆም ይገባል። ምክንያቱም ቢላውን ሲስሉ ከእስልምና ውጭ ያለ በሙሉ ነው ብሎ ነው የሚስሉት፣ ሲስሉ ሲሞርዱ አሁን ቅድም የተወራውን ነገር ሰምተናል። እንግዲህ እኔ ያልሰማሁት በዛ መልክ ኢየሱስ ብላችሁ መጥራት አትችሉም፣ ወደ ማለት ደረጃ እየተደረሰ ነው ያለው። ኢሳ ብላችሁ ጥሩ፣ አብርሃም አትበሉ ኢብራሂም በሉ ተብሎ፣ እንግዲህ በዚህ ልክ ዶሚናንት ለመሆን ጥረት እያደረገ ነው ያለ ነው ያለው እስልምናና እንደሚታወቀው እንግዲህ ኢትዮጵያ የሸሪአ ሀገር አይደለችም። ያንን ነገር በነፃነት ማስኬድ የምትችሉባቸው የሙስሊም ሀገራት አሉ፣ እዛ ማድረግ ትችላላችሁ። ቢያንስ ቆመን፣ እንደዛ ሊሆን አይችልም አርሲ ውስጥ የሆነ ጊዜ ላይ የተደረገውን ነገር ታስታውሳላችሁ። ማተብ ሲያስፈቱ እና በግድ እስልምና እንዲቀበሉ ሲደረጉ አንዳንድ ኦርቶዶክስ ክርስቲያኖች ሲደረጉ ተመልክተናል። እና ይሄ ነገር አፍንጫችን ውስጥ ነው እየተደረገ ያለው። መደረግም ደግሞ የለበትም። ለመሰጥ አይገባም፣ አይገባም። እግዚአብሔር ነፍስ ላይ ከሚመጣ ነገር እንግዲህ ይጠብቀናል። ሐዋርያው ቅዱስ ጳውሎስም እንዳለ ብዙ ነገር ደርሶብኛል አለ። አንበሳ መጥቶብኛል አለ። ከወንድሞች የሆነ ጥላቻ ደርሶብኛል አለ። ብዙ ጊዜ አደጋ ደርሶ እግዚአብሔር ግን ያድነኛል ይታደገኛል ብሎ ሲናገር እናያለን። እግዚአብሔር ይታደገናል። ስለዚህ በፍራቻ የሚቆም ነገር የለም፣ በፍራቻ ሊቆም የሚችል ነገር የለም። በዚሁም ለአጽናናችሁ፣ በዚሁም አንድ መልካም ነገር ልንገራችሁ። የቅርብ ጊዜ ትዝታችን ስለሆነ አይሴስ ታስታውሳላችሁ። ግብፅ ላይ ሜዲትራኒያን ባህር አካባቢ ፊት ለፊት ላይ እንግዲህ አጋድሞ ያረዳቸው ኮፕቲክ ክርስቲያኖች እና ኢትዮጵያውያኑም ነበሩበት ምታስታውሱት ነው እና እድል ተሰጥቷቸው እንደነበረ እናውቃለን። እምነታችሁን ካዱ፣ በህይወት ትኖራላችሁ የሚል ነገር ነው። ነገር ግን ደማቸው እንደ ጎርፍ እንዲፈስ ነበር የተደረገው። እነዚያም ደግሞ እምነታችንን አንክድም፣ ክርስትናችንን አንክድም፣ ክርስቶስን አንክድም የሚል ነው። እመኑኝ፣ አሁን በዚችኛዋ እንደነዚህ አይነት የእፎይን አይነት ኬስ ወንድማችን መሐመድ አበባውን ታቁታላችሁ። እዚህ ጋር እፎ ያለ ሌሎችም እስልምና ላይ የሚሰሩ ሰዎች በእነሱ በኩል የሚመጣው እንደዚህ አይነት ንቅናቄ አንድነታችን ነው ሊያጠናክር የሚገባው ለምን ቅድም ብያችኋለሁ። አንድ ላይ ለሁሉም የሚሆን ሰይፍ ነው የሚስሉት፣ ሲስሉ ክርስቶስን የሚጠራ አሁን እንግዲህ በዚህ ልክ መዳፈር ተጀምሯል። ነው ኢሳ በሉ ማንበሉ ራይምሉ እየተባለ ነው ወደዛ እያለ ልንፈቅድ አይገባም። በእንደዚህ አይነት ሰዓት አብረን ልንሆን ይገባል። መንግስት በዚህ ጉዳይ ላይ ጣልቃ ሊገባ ይገባል። መንግስት ስል የህግ አካላት ማለት ነው ለሀገሪቱ ሰላም እንጠነቀቃለን ብላችሁ የምታስቡ ከሆነ መጽሐፍ ቅዱሳችንም የነገረን ለእግዚአብሔር በሆነው ነገር ለእናንተ አገልጋዮች ናቸው። መንግስት አገልጋይ ነው ነው የሚለው ሮሜ 13 ላይ እንደሚናገረው ማለት ነው መልካም በሆነው ነገር ላይ ለእናንተ አገልጋይ ነው፣ በእጅ ሰይፍ ይዟልና ፍራ ነው የሚለው መንግስትን። እንደዛ ከሆነ ህዝቦች፣ በዚህ መልክ መሀል ላይ ሃይማኖታዊ ብጥብጥ እንዲነሳ መጅሊሱ በጣም ነው ያሳቀኝ፣ እዛ ጋር ቀደም ቪዲዮ አይታችሁ ከሆነ መጅሊሱ ቶሎ ባለመድረሱ ምክንያት እፎይ ያምልጧል ብሎ ቪዲዮ ሰራ። መጅሊሱ ፌዴራል ፖሊስ ነው እንዴ? መጅሊሱ የከተማ ፖሊስ ነው አያችሁ? ሜንታሊቲያቸው ራሱ ራሳቸው ሄዶ መያዝ እንደሚችሉ ራሳቸው ሄዶ የሆነ ነገር ማድረግ እንደሚችሉ መታሰብ ደረጃ ላይ ተደርሷል ተደርሷል። በዚህ መልክ ሊሆን አይገባም። ስለዚህ ክርስቲያን የሆናችሁ የህግ አካላት ይሄ ምሽት ስራ እየሰራችሁ የምታደሩበት ነው መሆን የሚገባው። ይሄ ምሽት ስራ እየሰራችሁ ኢሚዲየትሊ ወንድማችን ሴኩር የሚሆንበትን ሁኔታ እያመቻቻችሁ ነው ማደር የሚኖርባችሁ። ይሄ ምሽት የስራ ምሽት ነው መሆን ያለበት። በነጻነት ነው መንቀሳቀስ ያለበት። ራሱን ሎካፕ አድርጎ መቀመጥ የለበትም። ራሱ ላይ ዘግቶ መቀመጥ የለበትም። መንቀሳቀስ አለበት። በስርዓቱ እንገድላለን የሚሉ የሚዝቱ በነጻነት እየወጡ እየገቡ ባለበት እነሱ ያደረጉትን ሩብ ያላደረገ ሰው ነፃነቱን አጥቶ ታስሮ መቀመጥ የለበትም። ስለዚህ ክርስቲያን የሆናችሁ የህግ ባለሙያዎች ኦኬ፣ የህግ ባለሙያዎች ስራ እየሰራችሁ እንድታድሩ እንላለን። ስለዚህ ከምንም በላይ ከምንም በላይ አንድ ሆነን እንደዚህ አይነት ነገር ላይፍ ትሬትኒንግ የሆነ ነገር በሚመጣበት ጊዜ ያንን ነገር ዞር እናደርግና ቤት ውስጥ እንዳለ ጥል ማለት ነው። አንድ ቤት ውስጥ የሆነ ጥል ሲኖር ጎረቤት ሲመጣ ጸጥ ነው አለ የሚባለው ለጎረቤት አሳልፎ ላለመስጠት ማለት ነው። ስለዚህ እዚህ ጋር የቤት ጉዳይ ነው። ቢያንስ ክርስቶስ ኢየሱስን እንጠራለን። ቢያንስ በስላሴ እናምናለን። እንዲህ የሆንን ሰዎች አንዳችን አንዳችን ሊበላ የመጣ አውሬ ሲመጣ በአንድነት ልንቆም ይገባል። ስለዚህ የህግ ባለሙያዎች ስራ እየሰራችሁ ደሩ፣ ወንድማችን በነፃነት የሚንቀሳቀስበትን ሁኔታ ፍጠሩ። ከዚህ በላይ እንዳሄድ መንግስት ደግሞ ስራ መስራት አለበት። ሃይማኖታዊ ሀገር የለንም። ሼሪያ ሀገር የለንም። ኢቨን ክርስቲያናዊ ህገ መንግስት አይደለም እየተከተልን ያለ ነው። በስርዓቱ ለህዝቦች የሚሆን ነገር ነው እየተደረገ ያለው እና በዚህ ልክ ነገሮች እንዲሄዱ ሊፈቀዱ አይገባም። እፎይ እንወዳለን። ክርስቲያን ወንድሞች ናቸው እስልምና ላይ የሚሰሩ ግባልን፣ ይህን ነገር ተናገርልን ብለው የላኩት ስለዚህ እንከባበር፣ እንወዳቸዋለን። እግዚአብሔር ጸጋውን ያብዛልህ። አይኖ በእርግጠኝነት ውስጥ ለተሻለ ሞራል እየተነሳ እንዳለ እናምናለን እኛም እንደ ክርስትናው ላይ ብቻ እያልን የነበርን ሰዎች በደንብ እስልምናው ላይ እንድንሄድ ሞራል ሆነናል። እና በዚህ ነገር ላይ በደንብ እንሄድበታለን። ከእናንተ ጋርም ተጠግተን ከእናንተ መውቀትን እየቀሰምን በደንብ ነው የምንሰራው። የተዘናጋችሁ ሰዎች ኦርቶዶክስ ቤተክርስቲያን ውስጥ ያላችሁ መምህራንም ልትሆኑ ትችላላችሁ፣ በአደረጃጀት ውስጥ ያላችሁ ልትሆኑ ትችላላችሁ። እስልምናው ላይ ፎከስ አድርጉ። ወንጌላውያን ውስጥም ያላችሁ በሙሉ እስልምና ላይ መስራትን ጀምሩ። ጥቂት ሰዎች ላይ ነው በርድን አሸክመን ያለ ነው እንደነፎ እያሉ ጥቂት ሰዎች ላይ ነው ቀንበሩን አሸክመን ቁጭ ያል ነው እና ዳፋውን ብቻቸውን ነው እየተሸከሙ ያሉት። ስለዚህ የወንድሞቻችንን ቀንበር ወደ መሸከምም እንምጣ እላለሁ። እፎይ እወድሃለሁ፣ አንተም ታውቃለህ። ሌሎቻችሁም እንደዚሁ ጸጋና ሰላም ይብዛላችሁ።